በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ያደራ ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ባለሟሎች፣ በመላው ዓለም ያላቸው ኢትዮጵያውያን ኦርቶዶክሳውያን፣ ሰላም እግዚአብሔር ከእናንተ ጋር የሆነ የምታወት የምትመለከቱት ልሳነ ተዋህዶ ሚዲያ ነው። ልሳነ ተዋህዶ ሚዲያ እንግዲህ ባለፈውም እንዳልነው እንደተናገር ነው ለተወሰነ ጊዜ አቋርጠን መቆየታችን ይታወሳል። ነገር ግን አሁን ፕሮግራማችንን በተለየ መንገድ ጀምረናል። ባላችሁበት ሆናችሁ እንድትከታተሉን ፕሮግራማችንን ለሌሎችም እንድታዳርሱ ወተት እናንጠይቃለን። ባለፈውም እንግዲህ በተከታታይ ለሁለት እና ለሶስት ቀኖች ፕሮግራማችንን ለማድረስ ሞክረናል። እናንተም ተከታትላቸዋል። በጎ ስራም ሰርታቸዋል። አንድ እህታችንን መሰረት በያብል የምትባል ባህር ዳር ያለች እህታችንን በመጋቤ ምስጢር ቀሲስ ስንታየው አባተ በኩል የአቅማችሁን እርዳታ ያደረጋቸዋላችሁ፣ ከልብ እናመሰግናለን። ያለፈውን ሊንክ በማየት እና በመመልከት አሁንም ቢሆን የአቅማችሁን እንድታደርጉ በዚህ አጋጣሚ ለመግለጥ እንወዳለን። ይህንን ፕሮግራም የምታዩ ሌሎቻችሁ ሁላችሁም ለሌሎች እንድታደርሱ በትትና በድጋሚ እንጠይቃለን። ልሳነ ተዋህዶ ሚዲያን ወይንም ደግሞ ለልሳነ ተዋህዶ ሚዲያ ቤተሰብ እንድትሆኑ በአገልግሎቱ ተሳታፊ እንድትሆኑ የዘወትር ጥሪያችን ነው። እንግዲህ በቀደም ዕለትም እንዳልኩት ልሳነ ተዋህዶ ሚዲያ በአዲስ መልክ ወደ እናንተ መጥቷል። የመንፈሳዊ ነክ ነገሮችን እና እንዲሁም ደግሞ አዲስ ፕሮግራም ከመንፈሳዊ አገልግሎቱ ጎን ለጎን ማህበራዊ ጉዳዮችን ይዳስሳል። አብሮ ይሄም ከቤተሰብ ወደ ቤተሰብ የሚል ልዩ ፕሮግራም ይኖረናል። እንግዲህ ከቤተሰብ ወደ ቤተሰብ የሚለውን ፕሮግራም በተለየ መንገድ፣ ለምሳሌ ሰዎችን የህይወት ታሪካቸውን ተሞክሮ ሊሆን ይችላል የትምህርት ተሞክሯቸውን የስራ ልምዳቸውን በማህበራዊ ጉዳዮች የሚያጋጥሙ ልዩ ልዩ እድገቶችም ውድቀቶችም ሊሆኑ ይችላሉ። አስተማሪ በሚሆን መንገድ ወደ እናንተ የምናቀርብበት ነው። ከዚህ ውጭ ደግሞ ማህበራዊ ግንኙነቶችን ማህበራዊ ግንኙነቶች ማለት ምን ማለት ነው? ከቤተ ክርስቲያን ውጭ የሆኑ ማህበራዊ ግንኙነቶች እንደ የኮሚኒቲ አገልግሎቶችን፣ ስፖርታዊ ጉዳዮችን፣ መንፈሳዊ ጋብቻዎችን፣ እንዲህ እንዲህ አይነት ነገሮችን። ልሳነ ተዋህዶ ሚዲያ ከቤተሰብ ወደ ቤተሰብ፣ ከአንዱ ቤተሰብ ያገኘነውን ወደ ሌላው፣ ወደ ብዙሃኑ ደግሞ ቤተሰብ የምናደርስበት። አንዳንዴ የህይወት ተሞክሯችን፣ የህይወት ልምዳችን ያሳለፍነው ህይወት ብዙ ያስተምረናል። የሰው ሁለት አይነት ህይወት ይኖረዋል። መጥፎ እና ጥሩ። ጥሩ ገጥሞት በጥሩ ያለፈ ፈተናና መከራ ገጥሞት በመከራ ያለፈ ቤተሰብ ማህበረሰብ ይኖራል፣ ግለሰብ ይኖራል። ስለዚህ ይሄንን ከቤተሰብ ወደ ቤተሰብ በሚለው ልዩ ፕሮግራማችን ምንጊዜም ቢሆን ወደ እናንተ ይዘን እንቀርባለን። እናንተም ደግሞ ያንን ባላችሁበት ሆናችሁ ለሌሎች በማድረስ እንደዚህ አይነት አስተማሪ በመከራም በደስታም አስተማሪ የሆኑ ነገሮች ካሉ ወደኛ ይዛችሁ በመምጣት በቀጥታ ስርጭት ቤታችሁ ሁናችሁ ሊሆን ይችላል። ወይንም ደግሞ በአካል በቦታው ባላችሁበት ቦታ በምትሰሩበትም ሊሆን ይችላል። በመኖሪያ አካባቢያችሁም ሊሆን ይችላል። መተን ደግሞ ፊት ለፊት ፕሮግራሙ በመቅረጽ ለሕዝብ የምናቀርብበት መንገድ ይኖራል። በሌላ መንገድ የሕይወት ተሞክሮ ስንል የሰው ልጅ ብዙ ውጣ ውረድ አለ በሕይወት በላይፋችን ብዙ ውጣ ውረዶች አሉ። ያን እኔን እንዳስተማረኝ ሌላው ሊማርበት ይገባል። ወይም ደግሞ ሰክሰሱኝ ያለፍኩበት መንገድ ለሌሎችም ትምህርት ሊሆን ስለሚችል ይሄንን ቢከተሉ እንደኔ ተጠቃሚ ይሆናሉ። አይ በዚህኛው መንገድ ደግሞ ሰክሰስ እሆናለሁ ብዬ የገጠመኝ ፈተና ችግር አለ። ሰዎቹ እኔ ካለፍኩበት መከራና ችግር ይማራሉ። ይህንን ህዝብ ቢያውቀው ቢረዳው የምትሉትን ማንኛውንም ነገር ልሳነ ተዋሕዶ ሚዲያ ወደ እናንተ ይዞ ይቀርባል ማለት ነው። እንግዲህ ልሳነ ተዋሕዶ ሚዲያ በየጊዜው ራሱን አብዴት እያደረገ እያሻሻለ እያሳደገ ወደ እናንተ ይዘን የምንቀርብበት ልዩ የመድረክ ፕሮግራማችን ነው። ልሳነ ተዋሕዶ ቢዲያ እንዳልኋችሁ ከቤተሰብ ወደ ቤተሰብ ለየት ባለ መንገድ ደግሞ መንፈሳዊ የሆነውን ለየት ባለ መንገድ ክንዋኔዎችን እናከናውናለን፣ እንሰራለን። እናንተንም ተደራሽ እናደርጋለን። በየትኛውም መንገድ መተን እንድንዘግብላችሁ የምትፈልጉትን፣ የትም ቦታ ሆኑ፣ በተለይ እዚህ ሜልበርን ውስጥ በየትኛውም ክፍል ያላችሁ መተን እንድንዘግብላችሁ የምትፈልጉትን ቀጥታ ለህዝብ ተደራሽ ማድረግ እንችላለን። መጥተን እንዘግባለን። በቀጥታ ስርጭት ካስፈለገ በቀጥታ ስርጭት ከቦታው በምትፈልጉት መንገድ ለሚመለከተው አካል ለማህበረሰቡም፣ ከሀገር ውጭም ላለው ለማድረስ እንሞክራለን። በሌላ መንገድ ደግሞ ሪከርድ ሆኖ እንዲቀመጥላችሁም ስትፈልጉ በቀጥታ ተገኝተን ሪከርድ አድርገን ለእናንተ እናስተላልፋለን። ስለዚህ እዘዙን። የማህበራዊ ግንኙነት የንግድ ቦታዎችም ካሏችሁ እናስተዋውቃለን፣ ለሌሎች እናደርሳለን። እንዲተዋወቅላችሁ ንግዳችሁ እንዲሰፋላችሁ ወይንም ደግሞ የበለጠ ወደ ማህበረሰቡ ዘንድ እንዲታወቅ ስትፈልጉ በቦታው በመገኘት በመቅረጽ ወይንም ደግሞ ኢንተርቪው በማድረግ የሚመለከተውን አካል ስለ ንግድ ቦታችሁም ከአልኮል ነፃ የሆነ የንግድ ቦታችሁን ለማለት ፈልጌ ነው። ስለዚህ እነዚህን ነገሮች ወድን ልሳነ ተዋህዶ ሚዲያ ከቤተሰብ ወደ ቤተሰብ ለማድረስ ራሱን አብዴት አድርጎ በተሻለ መንገድ ሚዲያውን አስተካክሎ ወደ እናንተ የምንመጣ መሆኑን በዚህ አጋጣሚ ለመግለጥ እንወዳለን። ስለዚህ እናንተ ባላችሁበት ሆናችሁ ይሄንን ሚዲያ መከታተል የምትፈልጉ ሁሉ ወይንም ደግሞ ይሄ ሚዲያ እንዲተላለፍላችሁ የምትፈልጉ ሁሉ በዚህ ሚዲያ እንዲቀርብላቸው የምትፈልጉ ሁሉ ሁልጊዜኛ ዝግጁ መሆናችንን ለማሳወቅ ነው። ስለዚህ ከቤተሰብ ወደ ቤተሰብ የሚለው ፕሮግራማችን በቅርብ ቀን ጀምሮ በቅርብ ቀን ስላችሁ ከአሁኑ ጊዜ በኋላ ጀምሮ የማንኛውም ማህበራዊ ሕይወት ወይም ግለሰባዊ ሕይወት አስተማሪ የሆኑ በክፉም በደግም አስተማሪ የሆኑ ነገሮችን ወደ እናንተ እናቀርባለን። ስፖርታዊ ጨዋዊ ክንዋኔዎችንም በቦታው ተገኝተን እንዲሁም ደግሞ ቃለ መጠይቆችንም በማድረግ ኮሚኒቲ ነክ ነገሮችንም ለማህበረሰቡ ለማቅረብ እንጥራለን። ስለዚህ ባላችሁበት ሆናችሁ እንድትከታተሉን፣ ይሄን ለማስታወቂያ ያክል ነው ወደ እናንተ የመጣ ነው። ምንጊዜም ቢሆን ልሳነ ተዋህዶ ሚዲያ ከእናንተ ጋር አብሮ የሚሰራ መሆኑን እያሳወቅን ሁልጊዜ አብራችሁን እንድትሆኑ በትህትና እንጠይቃለን። አብራችሁን ስለነበራችሁ በእውነት ከልብ እናመሰግናለን። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ይህ የምታዩት የምትመለከቱት ልሳነ ተዋህዶ ሚዲያ ከሜልበርና አውስትራሊያ የሚተላለፍ ነው። ይህንን ሌሎቻችሁ ያያችሁ የተመለከታችሁ ያያችሁም ያላችሁት ለሌሎች እንዲደርስና ሌሎችም እንዲያዩት እንድታደርጉ በዚህ አጋጣሚ ለመግለጥ እንወዳለን። ስራችን ያማረ የተቃና እንዲሆን ደግሞ አስተያየት ሀሳባችሁን እንዲህ ቢሆን የምትሉትን ለመቀበል ሁልጊዜም ቢሆን ዝግጁ ነን። ልሳነ ተዋህዶ ሚዲያ ብዙ ቆይታ አለው። አሁንም ቢሆን በስነ ስርዓት ስራውን ይሰራል። በተለየ በአማረ እና በተደራጀ መንገድ ወደ እናንተ ተደራሽ ይሆን ዘንድ ቀርቧል። ለምንም ለማንም ሳንል እኩል ሁሉንም ለማስተናገድ ከእናንተ ጋር የምንቆም መሆኑን ልሳነ ተዋህዶ ሚዲያ ለማሳሰብ ይወዳል። ከዛ ውጭ ፖለቲካዊ ነክ የሆኑ ነገሮች በዚህ መድረክ ላይ አይስተናገዱም፣ አይቀርቡም። ነገር ግን እንዳልነው ማህበራዊ ህይወቶች፣ መንፈሳዊ ህይወቶች ወደ እናንተ እናቀርባለን። እንዲሁ ደግሞ ለማደግ የምትጥሩ የራሳችሁን ስራ የምትሰሩ የበለጠ ወደ ህዝብ ጆሮ፣ ወደ ህዝብ አይን እንዲደርስላቸው የምትፈልጉትን ማስታወቂያዎችን በመስራት ከዛም አልፎ ደግሞ ሪከርድ መተን በመቅረጽ አሊያም ኢንተርቪው በማድረግ የበለጠ ወደ ማህበረሰቡ ዘንድ የስራ ክንውናችሁ፣ የንግድ ቦታችሁ እንዲደርስ ለማድረግ ዝግጁ መሆናችንን በዚህ አጋጣሚ ለመግለጥ እንወዳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሰላም እደሩ።